ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከእኔ ጋር እግዚአብሔር ይመስገን በጣም ሰላም ነኝ። ዛሬ እንግዲህ ክፍል መቶ ሀያ አፍላ ፍቅር ይዘንላችሁ ቀርበናል ማለት ነው። አፍላ ፍቅር በሚያሳዝን ሁኔታ ያሬዶና ቤዚ ተለያዩ። በማን የተነሳ በ ጽጌ ጸጋ ማለት ነው። ጸጋ ሁሉንም ለያየቻቸው። በጣም ያሳዝናል። ለጓደኞቿ የምከፍለው መስዋዕትነት ከምወደው ፍቅረኛዋ ጋር ለያየቻ። ጸጋ የሚባለው ልጅ ቪዲዮውን እንመልከት። በእውነት ቤዛ እንዴት እንዳሳዘነችን ፊልም በመሆኑን እያወኩኝ ማንኖች። ሰምኛለሽ? ይሄ ንቀትሽን በልክ አርጊው። እሺ፣ አይካች፣ እንዲህ አጠናግርሻለሁ። ለመሆኑ ቹቻይት እንዳለሽ ታውቂያለሽ? አይመለከትሽ። በዚህ ሰዓት ክላስ ነው የምትሆኑ። እኔ ግን እንደዛ አይመስለኝም። ሰምኛለሽ? ጸጋ ቹቻ ላይ አንድ ሴራ አሴራለሁ ብትይ እመኝኛ፣ አንቄ ነው እሺ፣ ምገልሽ። ቀስ ብትረጋጋ ይሻልሽ። አልረጋጋም፣ ቆስቲ ንገሪኝ። አሁን ሁን ደግሞ ምንድን ነው ያሴርሽው? አይ፣ ያአሁኑ እንኳን ሴራ አይደለም፣ በጣም ቀላል ነው። ጸጋ አሁን እንዴት ልያባሹ ነው? እሺ፣ የምትናገሪ ከሆነ ተናገሪ። ቀደም ብላ ከክላስ ወጥታ ሄዳለች እኮ ለምን? እሱም መናገር አይጠበቅብኝም። ሴትዮ ተናገሪ እያልኩሽ እኮ ነው። ከአያ ጋር የዋለች ጊደር ፈስ ተምራ ትመጣለች አሉ። ጸጋ ትሰሚኛለሽ? አንቄ ሳልገልሽ በፊት ቹቻ ላይ ምን እንዳደረግሽ ተናገሪ። ያለመደብሽን መደብሽን እኔም በማለት ጊዜሽን ከምታባክኝ ብትለቅኝ ይሻል። እሺ ጸጋ በእናትሽ ልለምነሽ፣ ቹቻል ምንድን ያደረግሻት? አንቺ እኔ ላይ ያደረግሽብኝ ነገር እኔ አንቺ ላይ ምን አደረግኩኝ እንዴ? ምርጫ ሰጠዋት። ምን አይነት ምርጫ? አንቺ ላይ ያሬድ ምን አይነት ምርጫ ነበር የሰጠሽ? ምን ወይ ቀስቴን ወይ ፊዮሪን መጉዳት። በሁለቱም እኔ ነኝ አሸናፊ። አንቺሽ ግን ምን አይነት ሰይጣን፣ ሰይጣን ነሽ በፈጣሪ። እንግዲያውስ አንቺም ሰይጣን ነሽ ማለት ነው። ከአንቺ ያየሁትን ያደረግኩት። አትልፊ። ስልኳኔ ጋር ነው አሁን የያዘችው። እኔ የሰጠኋትን ስልክ ብቻ ነው። ቹቻን ከኔ ውጭ ማንም ሰው ሊያስቆማት አይችልም። በፈጠሮሽ በ በናት ሽን ብሽ መቃዎች የምን ተርት ፈለግሽን ነገር አድርግኝ። አሁን ተነሽ፣ ትምህርት ቤት ውስጥ ው ያለ ለሚያነሰው ጥሩ አደለም። ተነሽ፣ ያው ተነሳው። ከአንቺ የምፈልገው ሁለት ነገርት ምንድነ ሱ የመጀመሪያ በጣም ቀላል ነው። ባለፈው በጥፍ መታሸኙን ታስታውሸዋለሽ አደለን? ለዛ ምላሽ እንዲሆን አንዴ በጥፍ ላጠናግርሽ ይፈልጋለሁ። ሌላኛው ስ ሌላኛው ደግሞ ምርጫ ነው። ይሄ ምርጫ ማንን አስበልጠሽ እንደምትወጂ የምትመርጪበት ምርጫ። ከምን እና ከምን? ወይ ከያሬድ ወይ ደግሞ ከቹቻ። ማለት አልገባኝ። ሰው በተሰበሰበበት ሄደሽ ያሬድን በጥፊ መተሹ አልወድህም፣ አጠገቤ እንዳትደርስ ትያለሽ። አንቺ አምሻል እንዴ! እኔ ስለሱ እንደዛ የምለው ምርጫው የአንቺ ነው። ወይ ቹቻን ከወንጀል ታደጊያት፣ አሊያም ደግሞ ያሬድን አልፈልግህም በይ። ሰዓት ግን ቆሞ አይጠብቅሽ። እሺ እንግዲህ እዚህ ላይ ጽጌ ያደረገችው ድርጊት ለችው ማነች፣ ሂደሽ ያሬድንም አልፈልግህም ማለት አለብሽ። ይህን ጥፊ እንግዲህ የመታቻት የዛን ጊዜ ከጓደኛህና ከእኔ ምረጥ ብላ ባለችው ያሬድን በቃ ካሁን በኋላ ጽጌ አጠገቤ እንዳደርሺ ቤዚ መርጫለሁ የሚል ነበረ። እሷ ግን ይሄ ፍቅር አንድ ቀን እንደማፈርሰው የተገነባው ፍቅር ይህ እንደሚፈርስ ስለማይቆይ ብላ ፊቱንም ፎክራ ነበረ ጽጌ ማለት ነው። አሁን ላይ እንግዲህ ጥፌ የመታቻትንም በዛ አይነት ጥፌዋን ከፍላለች። ሂዳም ደግሞ ያሬድን ሂደሽ አልፈልግህም በይ ብላ ስትላት ኦኬ ብላ ሁሉንም የእሷን ሀሳብ ተቀበለች ማለት ነው። እንግዲህ አሁን ላይ ጽጌ ሁሉንም ነገር እያካሄደች ነው። እቹቹን ደግሞ ሂደሽ ማን ነው እጅሽን ሳታይ እንደሰበረችሽ ይዘሽ ከኋላ እንድትደበድቢያት እፈልጋለሁ ፊወሪን በማለት ስልኳን ቀምታታለች። ይህን ካላደረግሽ ለህግ ለፖሊስ ቪዲዮውን እሰጣለሁ፣ ከዛ ትታሰራላችሁ በማለት ጸጋ ይሄንን ሲስተም አንጥታለች ማለት ነው የሚገርም እኮ ነው የሚገርም ነው እኔ ዝጋ ያሳዘነችኝ ቤዜኔ እናት ለጓደኞቿ ለጓደኛዋ ለማነች ለቹቹ ብላ በቃ ያሬድን እያፈቀረችው ከያሬድ ጋር መለያየቷ ሁለተኛ እንግዲህ ምንም ሳያደርግ ያሬድን ሂዳል እንደዛ በቃት አልጠቀኝ ብላ እሱንም እንደዛውን እንትን ብላ መተው አልጠቀኝ በቃ አልፈልግህም ብላ ይህን ስትነግረው እሱ ራሱ ደንግጦ ያሬድ በጣም እንትን አለ እወድሃለሁ ግምላርግ ብላ እያለቀሱ ተለያይተዋል ማለት ነው። እስኪ ቪዲዮውን ቀን ጨፍ አርገን እንየ። ያሬድን ስትለው ያሬድ ምን አለ? ያሬድስ ምን ተሰማው? በኋላ ላይስ ቤዚ እያለቀሰች ማነች ሀን ስትደርስላት፣ ምን ላይ ደረሰ ጸጋ እንግዲህ ያው ብድሯን ለመመለስ ነው ይህን ሁሉ ትግል የምታደርገው። እስኪ ብዶ ይንጋብዛችሁ። እንግዲህ እዚህ ላይ እንደምታዩት ማነች ቤዚ ምንትናን ስትመታው ነው የምታዩት ማለት ነው ያሬዶን ምክንያቱም ላከቻት በቃ መምታት አለብሽ ይሄን ነገር ማድረግ አለብሽ ብላ ያሬዱን በተሰልቡን ልቡን ሰበረችው እኔ አልወድህም በቃ እናስ ለምን ማስመሰል አስፈለገ እንደምወጂ ለምን አስፈለገ ሲላል በቃ አልፈልግም ብላ ስትለው የዚ ጊዜ ያሬዱ ልቡ ይሰበራል እና ካልወደድሽ ለምን በዚህ ያክል እንትናልሽኝ እኔ ግን አንድ ነገር ስሚኝ እስከ መጨረሻው ድረስ እወድሻለው በማለት ይነግራታል ማለት ነው። የዝ ጊዜ እያለቀሰ ትነግረዋለች እሷም እሱም ግን አንድ ነገር አዳምጪኝ፣ እኔ ግን እስከ ዘላለሜ እወድሻለውኝ፣ እስከ ዘላለሜ በማለት ይነግራታል ማለት ነው። የዝ ጊዜ እስከ ለተሞቴ ብሏት ዞር እያለች ስታየሆን የምኮወድሃለሁ እያለይ በውስጧ እንተንተላለይ ነገር ግን ለጓደኛዋ የምከፍለው መስዋዕትነት ነው ይሄ። እንግዲህ ለቹቻ ብላ ቹቻ ከምታሰሩ ወይም ደስ ከምትል ብላ ጸጋ ባደረገችው ድርጊት ነው ይሄ ሁሉ የተከፈለው ዋጋ እና አሁን እንግዲህ ደግሞ በቃ ቤዚና ያሬዶ ተለያዩ። ይሄ ፍቅር አይቆይም አሁን ስገባበት ብላ ነበረ። እንደ ፎከረችውም ጸጋ አደረገችው ማለት ነው። አሁን እንግዲህ ማነች ቹቻንም እንደ በፊቱ አንችን እንዳረገችች ፊዮሪ እንደ ድቤታ ብላ ከኋላ ሳታያት እየተከታተለች ነው ያለችው ማለት ነው። ለማንኛውም እኔ የሚመቸኝ ቡቸራ የሚባለው ልጅ በጣም ነው የሚመቸኝ ማለት ነው ከነ ፔርሞሱ ጓደኛው እንግዲህ ያቺ ጓደኛ ጄሪ የዛ መነጽር የሚለብሰው ጓደኛ ተጠጋኝ እቀፈኝ ስትለው በርዶኛል ተጠጋኝ ስትለው፣ ኧረ ጭራሽ ብሎ ኡር ይልል። በዚህ ጋር አጋጣሚ ቡቸራ ሲሰማው፣ አንተ እንዴት እሪ ትላለህ እንዴት እያለ ሲለው፣ እሱም እዝግ ጊዜ አላልኩም አላልኩም ጭራሽ እያለ ሲዋሸው፣ እንዴት ተዋሻለክ እያሰማሁ እያየው ኡርር እያልኩ ወንድ ልጅ አይደለ እያለው ሲለው እሱ ደግሞ አላልኩም አተዋሽ፣ እንግዲህ ሲል ዝም በላ አንተ ሰው ከጀሪጋ እራቅ ብሎ ቡቸራን ያስጠነቅቀዋል። ቡቸራ ደግሞ ይዝግዜ አረቀም ከፈለክ ንፋለ ይለዋል። እኔ ጸባ አልወድም፣ እኔ ጾም ተማሪ ነኝ፣ ትምህርቴን ነው መማር ግብ የምፈልገው ሲል ተማሪ ሺ ውጭ እንፋለ ማሲለው እኔ ጸብ አልፈልግም፣ ነገር ግን የሚደባደብልኝ አቀርባለሁ ብሎ እንግዲህ ማንም ቢናገር ነው ዮሴን ጆሲን ማለት ነው። ዮሴና ደግሞ ምን ይለዋል እንግዲህ። ብቻራና እንደዚህ በዛ አይነት ደረጃ መጥተዋል ማለት ነው። እንግዲህ ልጁ አስለቅሰዋለች ጀሪ ያኔ ፈርቷት ማለት ነው። ምንድነው ይሄን ያክል እሪታ ያቀለጥከው? ሲለው እኔ እሪ አላልኩም ይታ ይሄኝ አላልኩም ሲለው ሰምቻሃለሁ፣ በቃ ለምን ተዋሻለህ? እንጋጠም እንደውም ጄሪ ወዳኛለች ሲለው ቡቸራ ሳልወዳት አልቀርም ብሎ ሲለው ቡቸራ እሷን እንዲያቀርብ ከኔ ጋር ነው የምትጣለው እያለ ይነግረዋል ማለት ነው። የዚህ ጊዜ ማን ነው ቡቸራ ይዋጣልን ከፈለክ እና ይዋጣለን ሲለው፣ ማን ነው እኔ መጣላት ጭራሽ አልወድም፣ መጣላት አልወድም እኔ መማር ብቻ ነው ብሎ ይናገረዋል። እሱ ይሄን ሲለው፣ በቃ እዚህ መማር ነው፣ ትምህርት ልማር ነው እንትን ያልኩት ሲል፣ በቃ ለምን ውጫ አንፋለም ሲለው፣ እሱ ደግሞ እኔ እሚደባደብልኝ አቀርባለሁ፣ ነገር ግን እኔ አልጋጠምም ከአንተ ጋር ይለዋል። አምጣ ም ይደባደብልህም። ብሎት ይነግረዋል። የዚህ ጊዜ ቡቸራም እጅህን ጨብጥ፣ ቦክስ እንጋጠም ሲለው የዚህ ጊዜ ነው ልጁ አልፈልግም ያለው። አሁን ላይ በቃ ለእንትን አሊናገር ለጆሲ ጆሲን እኔ አላስቀመጠኝም። ስለዚህ ተጋጠምልኝ፣ አንተ ተደባደብልኝ ብሎ ልመና ይሄዳል ማለት ነው። ሁሌም ተጎንህነኝ እያልከኝ አይደል ስለዚህ ከጎኔ ከሆንክ ልጁን እንዲደበድብልኝ እፈልጋለሁ ብሎ ያለቅሳል። ዮሲም እንግዲህ እኔ አልጋጠምም ለዚህ ጠር ሀይል ለመጋጠም አልፈልግም በማለት መልስ ይሰጠዋል። እኔ እኮ ስለማልችል ነው አንተ ግጠምልኝ እያለ ሲለምነው፣ አይኔ አልገጥምም ይሄንን ለእኔ ያመጣህልኝ አልፈልግም በማለት መልስ ይሰጠዋል ማለት ነው። ከዛም ቢብሎም ይሄዳል ጆሲ ማለት ነው ምክንያቱም ጀሪን ይወዳታል። ነገር ግን እሱ ለመጠጋ በጣም ነው የሚፈራው። እዚ ላይ ደግሞ የኔ እናት ቤማነች እያለቀሰች ቤዚ አገኘቻት አኒ ምንሆነሽ ነው ምንሆነሽ ነው በማለት አን የቀፊ በማለት ታቅፋታለች። የሆንሽው ምንሆነሽ ነው ንገሪ ብትላት ልትነግራት ፈቃደኛ አይደለችም። የዚህ ጊዜ በቃ ፈቃደኛ ስላልነበረች ምንም እንትን ልትል አልቻለችም። ነገር ውስጧ ተሰብሯል። ከያሬድ ጋር ተለያየች የነቻት ነገር ብዙ መስዋዕት ከፈለች ማለት ነው፣ ቤዚ ማለት ነው፣ ለጓደኛዋ ስትል ጓደኛዋ። አንተዎች አሁን ላይ እንግዲህ ማን ነው ስሙ? አገናኝኝ እንትናል ማነች? ቹቻ እንትላታለች። ሁሉንም ነገር ሞከሪ፣ ስልኳ ላይ ደዊ ብላ እንትን ትላታለች። ስልኳ ያለው እሷ ጎን ነው። ስልኳ ያን የያዘችው እሷ ነች። አሁን ላይ እንግዲህ ማን ነች? እሷም ሌላ ሜንሽን ይዛ ሄዳለች። እንትናን ፊዮሪን ለመጠምዘዝ ማለት ነው። ፊዮሪ ደግሞ ያው ከኋላዋ እየተከተለቻት ስለነበረ ፊዮሬ አላየችም። ከኋላ ዝም ብላ እየሄደች ነው። ከኋላዋ ደግሞ ቹቹዋ እየተከተለቻት ነው። ያው እንደምትደበድባት እዛ ላይ ነው ያለቀው፣ እንደምትደበድባት ነው። ወደ ቤቲ ስንመጣ ደግሞ ቤቲ ጆሲን ታፈቅረው ነበረ በፊትም። መስተፋቅር አለበት ሰላም እንዳትሉት እያለች ትምህርት ቤቱን የነዛችው እሷ ነች ማለት ነው እነ ማነች ሶሲን ደምባሬትን፣ ሂዋንን ማለት ነው። መስተፋቅር አለበት በማለት አእምሯቸው በመጨናነቅ ላይ ሳለ እሷ ግን ጆሲን ሌላ ሰው እንዳያፈቅረው ነው በቃ የምታደርገው፣ ይሁን ሁሉ ወሬ ያናፈሰችው ትምህርት ቤት ማለት ነው። ስለዚህ እነሱ ደግሞ በነኩት ቁጥር በቃ አእምሯቸው ላይ ያ ነገር ስለነበረ ያው መምህሯ በማስረዳት ሁሉንም ነገር ነግራቸዋለች እና ለቋቸዋል። አሁን ላይ እንግዲህ ሁሉም ነገር ለቋቸው ሳለ እሷ ደግሞ ለምን እንደዚህ ሁሉም ሰው እንደዚህ እንትን ከሚሉ እኔ ለምን ፍቅረኛ ለምን አንፈልግም? ትለዋለች ቤቲ ጆሲን። ጆሲማ አላወቀን ነው የሚያለጉድ። ከዛ እንዴ እስኪ እንደው ለውሸት ፍቅረኛ እንበል ማን ስትሆናለች እንዴ? እንዴት ነው የሚሆነው? የውሸት ፍቅረኛ ተብሎ በእሷ ላይ የሚያመጣባት በህይወቷ ጉዳይ ላይ ለሱ እንኳን አታስብ፣ ትምህርት ቤት አናጣሽ እንዶ ማን እንታ ያለሽ እንዴ? ተውሸት ደሞ እኔ ነኝ ብታደርገኝ ስትለው፣ እንዴ እንዴት ብሎ ሲላት፣ ማለት እኔ ላንተ ቤት አልመጥንም የውሸት እንት ማለት ነው ማነው የውሸት ፍቅረኛ አልመጠንህም፣ ማለት ነው ብላ ታኮርፋለች፣ ፊቷን ፈዘዝ ታደርጋለች። እሱም ማረ እንደዛ አይደለም ምክንያቱም በአንቺ ላይ ጫና ቢያመጣብሽ ምክንያቱም የውሸት ፍቅር ብለን ጀምረን በኋላ ላይ ጫና ቢያመጣብሽ ይችላል። በፍጹም ለዛ አትሰብ ምን ራሴ እንትላለሁ በማለት ትናግረዋለች። እሷ ግን እንግዲህ እጅ ያስገባው ብላ ለውሸትም ቢሆን እኔ እሱ ፍቅረኛ ነኝ እያለች ነው እንግዲህ ለእነ ሄርሜላ ማነች ስትናገር፣ እንዴት ይሄማ ሊሆን አይችልም፣ እስከ ማለት ድረስ ያቺ አንባቢዋ ልጅ የመምህሩ እህት ማለት ነው። በጣም ጎበዟ እናንተኗ ማለት ነው። ስለዚህ አሁን ላይ ማነች ቤቲ የጆሲ ፍቅረኛ ሆናለች። ለመጣ ለሄደው እኔ የጆሲ ፍቅረኛ ነኝ በማለት እያወራች ነው። እሱም በህይወትሽ ላይ በኋላ ላይ እንትን እንዳይልብሽ የውሸት እንትኑን ከሆነ ኦኬ ይላታል። እኔ እንዴ ለውሸት አልሆንም ማለት ነው ለውሸት ጓደኛን ሳለሁ ማለት ነው በማለት ነበረ የነገረችው። እሱም እንደ እንደት እንደስታስብ ያለች በማለት ይነግራታል ማለት ነው ከዛ እሺ ብላ ይቀበላታል። እሷም ማለት ጡል ሄድና እነ እሱን እሷን የሚቀርቧቸው ጋር እየሄደች እኔ እኮ ዛሬ እልሜን ተናልኩኝ ምክንያቱም ጆሲ እና እኔ ፍቅር የፍቅር ጥያቄ ጠየቀኝ፣ ተቀበልኩት በማለት ትምህርት ቤቱን ትነዛለች። ሌሎችም እችን በጣም ይሄ ማ ሊሆን አይችልም ብላ እንትን ስትለው ነበር። የዚህ ጊዜ እሷ ምክር እየሰጠችው ደህና አንባቢና ምክር ሰጭ ናት። የዚህን ጊዜ መንገድ ላይ ሲያስቆማት እንኳን ደስ ያለ ፍቅረኛህንም እንትን አልኩኝ። እሱ ነው እንዴ ምናምን እያለ ራሱን ሲከብ ነበርና እሷም እንግዲህ የዚህ ጊዜ ማነች ምክር እየሰጠችው፣ አንቺ ራሱ ነግሬሻለሁ ያኔ ፍቅር ያዘኝ ብለሽ ብትመጪ ምንም ነገር እንደማልቀበልሽ እያለ ነበረ ሲናገራት የነበረው። አሁን ላይ ግን እርግጠኛ ከእሷ ፍቅር እንደሚይዘው ጆሲ ይለየኛል ማለት ነው። ጆሲ ቀጣይ ላይ እሷን አፍቅሩ አምጡልኝ ሲል ነው የሚታየውና ለነበረን ቆይታ አመሰግናለሁ። ይህ ጆሲም ያው እሷን አፍቅሮ እንደምናየው ነው፣ በእሷ ፍቅር እንደሚያብድ ማለት ነው። ይህን ይመስል ነበረ የዛሬው። በቀጣይ ክፍል እንግዲህ ፊዮሪን ማነች ስደበድባት ይታየኛል ማለት ነው። ከኋላ መታባት ነው ያለቀው ማለት ነው። ከኋላ ተከትላል በድብቅ ልታ ጠቃት እየሞከረች ነው ማለት ነው። ምክንያቱም ይሄ ደግሞ የጸጋ እንትን ነው እና ለነበረን ቆይታ እናመሰግናለን። ላይክ ሰብስክራይብ እያረጋችሁ ቤተሰብ ሁኑ። ባይ ባይ።